በሰሜን ካሮላይና ጄፍሪ ኩለሌሊት ላይ በአንድ የማክዶናልድ ሬስቶራንት ጣሪያ ላይ ሆኖ አይተነው አንዳንድ መሳሪያዎችን በመጠቀም ደካማ ቦታ አግኝቶ ወደ ህንፃው ዘልቁም ይገባል። በነጋታው ስራ አስኪያጁና ሁለት ሰራተኞች ሲመጡ ጄፍሪ ሽጉጥ ደቅኖባቸው ያነጋግራቸውና ማንም እንደማይጎዳም ቃል ገብቶላቸው ኮታቸውን እንዲለብሱ ካደረገ በኋላ ወደ ማቀዝቀዣው ክፍልም ወስዷቸው ስራ አስኪያጁ ኮስ ስላልነበረው በጣም የበረደው ሲሆን፣ ስለዚህ ጄፍሪ የራሱን ኮስ ሰጥቶት ከዚያም ከሴፍቲ ሳጥኑ ገንዘብ በሙሉ ወስዶ እየመጣች ያለችውን የፖሊስ መኪና አስወግዶም ይሸሻል። ይህ ሁሉ የጀመረው ከሁለት ዓመታት በፊት ሲሆን ጄፍሪ የቀድሞው የጦር ሰራዊት አርበኛ ነበርና ሶስት ልጆቹን ለማስተዳደርም የሚቸገር ነበር። በቤኪ የልደት ቀን አንዳንድ ያረጁ መጫወቻዎችን ስጦታ ቢሰጣትም ነገር ግን እሷ በግልጽም አልወደደችውም። ጄፍሪ ለቅርብ ጓደኛውና ለባልደረባው አርበኛ ለነበረው ስቲቭ የጦር ሰራዊት ችሎታው ለዕለት ተዕለት ስራው ስለማይጠቅመው መደበኛ ስራ ማግኘት እንዳልቻለ ሲነግረው፣ ሆኖም ስቲቭ ጄፍሪ ሌሎች ሰዎች የማያዩትን ነገሮች ለማየት የሚያስችለው አስደናቂ የመመልከት ኃይል እንዳለውም ይጠቁማል። በኋላ በማክዶናልድ ጄፍሪ ልጆቹን ከእናታቸው ጋር ትቶ ሊሄድ ሲል እሱ የተሻለ ሰው እንደሚሆን ቃል ለመግባት ቢሞክርም ነገር ግን ታና ከእንግዲህ አታምነውም። ቤተሰቡ ከሄደ በኋላ ጄፍሪ ቤኪ ስጦታዋን መኪና ውስጥ ታው ስትሄድ ሲያይቀር ብሎትም አይተን ከዚያም አንድ የጥገና ሰራተኛ በማክዶናልድ ሕንፃ ላይ ሲወጣ በትኩረት ሲመለከትም ሀሳብ መጥቶለት ወደ ውስጥ ገብቶ በጥቂት ደቂቃዎች ውስጥ የሰራተኞቹን የዕለት ተዕለት እንቅስቃሴና የንግዱን አሰራር ዝርዝሮችን በሙሉ ይረዳል። በሚቀጥሉት ዓመታት ጄፍሪ ተመሳሳይ ዘዴ በመጠቀም አርባ አምስት የማክዶናልድ ሬስቶራንቶችን የዘረፈ ሲሆን ለመግባትም ከጣሪያው ላይም ቀዳዳም ይቆርጥ ነበር። ብዙም ሳይቆይ በወንጀሎቹ ምክንያት ታዋቂ ሆኖ ሚዲያው ሩፍማን የሚል ቅጽል ስምም ሰጥተውት፣ በተጨማሪም አሸባሪ ብለው ቢጠሩትም ነገር ግን የተዘረፉት ሰራተኞች ስለሱ ጥሩ እንደሆነም ይናገራሉ። የእሱ ስዕላዊ መግለጫ ቢኖርም ነገር ግን ሁል ጊዜ ጭንብር ስለሚለብስ ቁመናውንና አካላዊ ቅርጹን ብቻ ነው የሚያውቁት። አሁን ጄፍሪ የተሻለ ሕይወት ሊኖረው ችሎ የተሻለ ቴሌቪዥን እና ለቤክ የልደት ቀንም ባንድ የሚያምር ኬክ እና ሁል ጊዜ የምትፈልገውን ብስክሌት በመስጠትም አስደስቷት። እነዚህ ሁሉ ለውጦችና የሩፍማን መግለጫ ስቲቨን እንዲጠራጠርም አድርጎት በሚያሳዝን ሁኔታ የቤኪ የልደት ድግስ የፖሊስ መምጣት አቋርጦት ስለዚህ የተስፋ መቁረጥ ስሜት የተሰማው ጄፍሪ መሸሽ ይጀምርና ሁሉንም የጎረቤቶቹን የአትክልት ስፍራዎች ዘሎ አልፎ ኮረብታ ላይ ደርሶም ተሰናክሎ የተንከባለለ ሲሆን ይህም ፖሊሶች ቤኪ እየተመለከተች ያለ እሱን እንዲይዙትም ያስችላቸዋል። ፈጣን ችሎት ከተደረገ በኋላ ጄፍሪ የ15 ዓመት እስራት ተፈርዶበት እስር ቤት ሳለ ጄፍሪ ለቤኪ ደውሎ ጥቂት ቃላትን ለመናገር ቢሞክርም ታና አስቀድማ አዲስ የወንድ ጓደኛ እንዳላትም ሰምቶ ታና ከእሱ ጋር ለመነጋገር ፈቃደኛ ያልሆነችምና ቤኪ ስልኩን እንድዘጋውም ታስገድዳታለች። ስለዚህ ጄፍሪ ከልጆቹ ጋር እንደገና ለመነጋገር እድል አያገኝም። ይዞት የመጣውን የቤተሰብ ፎቶ ላይ የታናን ፎቶ ቀዶ ሲያወጣም እናየዋለን። በመጨረሻ ጄፍሪ በእስር ቤት ወርክሾፕ ውስጥ መስራት ይጀምርና የሰራተኞቹን የዕለት ተዕለት እንቅስቃሴ በተለይም የአቅርቦት መኪናውን ዝርዝሮች በሙሉ ተምሮ አንድ የማምለጫ ዕቅድ ካወጣ በኋላ፣ የእንጨት ሳንቃ መቁረጥ፣ አንዳንድ ብረቶችን መገጣጠምና ልብሶችን ማስተካከል የመሳሰሉ የሚያስፈልጉትን ክፍሎች በሙሉ እየሰራም ስራውን ቀጥሎ፣ አንድ ቀን ጄፍሪ ሹፌሩ ወደ መኪናው ውስጥ እስኪመለስ ድረስ ጠብቆ የእንጨት ሳንቃውን ይዞም ሮጦ ከመኪናው ስር በመደበቅ ሳንቃውን በፍሬም ውስጥ አስገብቶ ከኋላውም ይደበቃል። መኪናው ህንፃውን ለቆ ሲወጣ አንድ ጠባቂ ከመኪናው ስር በመስታወት ቢመለከትም ነገር ግን ጄፍሪ በሚገባ ተደብቆ ስለነበርም አይታይምና በስኬትም ማምለጥ ይችላል። ከጥቂት ሰዓታት በኋላ በቆሸሸው መንገድ ላይ ሾፌሩ ሽንቱን ሊሸና ሲያቆም ጅፍሪ ድሉን ተጠቅሞ ይወጣና በጥንቃቄ ከመኪናው ዙሪያውን በመዞር ወደ ጫካው ሮጦ እዚያም የእስር ቤቱን ልብስ አውልቆ በስሩ የተደበቀውን ልብስ በማድረግ ሌላ መንገድ ላይ ደርሶ ወደ ከተማው ለመመለስም ሊብስ ይጠይቃል። ከቤቱ ውጪ ቤኪ ብስክሌት ስትነዳ ቢመለከታትም ነገር ግን ፖሊሶች እንደሚመጡ ስላወቀ ሊቀርባትም አልደፈረም። ምሽት ላይ ጄፍሪ ከሀገር ለመውጣት እንዲረዳው ስቲቭ ጋር ደውሎ እስቲቭ በመላው ዜና ላይ እንደዋለና ለጊዜው ተደብቆ እንዲቆይ ነግሮት በአንድ ወር ውስጥ እንደገና መነጋገር እንችላለንም ብሎት በዚያን ጊዜ አንድ የፖሊስ መኪና በአቅራቢያው ይቆምና ጄፍሪ ምን ማድረግ እንዳለበትም ዙሪያውን ተመልክቶ በመንገዱ ማዶ የመጫወቻ መደብርም ነበር። ስለዚህ ደንበኛ መስሎ የግዢ ጋሪ ይዞም ወደ ውስጥ ይሮጣል። ለተወሰነ ጊዜም እንደሚገዛ አስመስሎ ከተንከራተተ በኋላ ጄፍሪ ወደ መጸዳጃ ቤቱ ሄዶ ከመጸዳጃው ቤት ላይም በመርገጥ ጣሪያው ላይ ለመድረስና ከፓኔል ጀርባም ለመደበቅ ችሎ አንድ ፖሊስ እሱን ለመፈለግ ወደ መጸዳጃ ቤት ቢገባም አላየውም። መደብሩ ሲዘጋ ጄፍሪ ወደ ቢሮ ወርዶ ብቻውን መሆኑን ለማረጋገጥም የደህንነት ካሜራዎቹን ይመለከትና ወደ ዋናው ቦታ በመግባትም የካሜራዎቹን አቀማመጥን በፍጥነት አስተውሎ ጄፍሪ እንዳይቀረጽ በጥንቃቄ ሾልኮ ይሄድና አንዳንድ የህፃናት ምግቦች ጋር ለመድረስም መሳሪያ ተጠቅሞ ከዚያም በቢሮ ውስጥ ሲበላ አይተ ነው። እንዲሁም እሱን የሚፈልገውን የፖሊስ እንቅስቃሴ ለመከታተል ዜናውን ይመለከትና አመፅ ፈጣሪ ነው ሲሉ ሰምቶም ተበሳጭቶ ከዚያም ወደ ጣሪያው ተመልሶ ቀኑ ሙሉ እዛም ያሳልፋል። በሚቀጥለው ምሽት ጄፍሪ የደህንነት ስርዓቱ መመሪያ አግኝቶ ቀረጻውን ለአፍታ ለማቆም ችሎ አሁን በፈለገው ቦታ በመደብሩ ዙሪያ እየሮጠ ብዙ ከረሜላ ካገኘ በኋላ ከብስክሌት ማሳያ በስተጀርባ ባዶ ቦታ እንዳለ አውቆ ስለዚህ አንዳንድ ፍራሾችንና ምግብን አምጥቶ እንደ ቤቱ ለማድረግም ያጸዳዋል። ቀናት እያለፉ ሲሄዱ ጄፍሪ በመጫወቻ መደብር ውስጥ መኖሩን ቀጥሎ ሁሉም ሰው ሳይጠራጠር ግብይት ሲያደርግም ቀንቀን ይተኛና ማታ ወጥቶ በመጫወቾቹ የተዝናና ጄፍሪ ከልገሳ ሳጥኑ ንጹሕ ልብሶችን አግኝቶ ሰውነቱን በመጸዳጃ ቤት ውስጥም በትጋት እየታጠበ ዜናውን በመመልከትም ጉዳዩን ተከታትሎ ፖሊስ እሱን የማግኘቱን ተስፋ እንዳልቆረጠም ይማራል። አንድ ምሽት ጄፍሪ ሱቁ የህፃናት ሞኒተሮችንም እንደሚሸጥ አግኝቶ ስለዚህ ሰራተኞቹን ለመሰለል በመደብሩና በቢሮ ሁሉ ለጥፏቸው ሊ አለቃዋ ሚችን በየሁለት ሳምንቱ አንድ ቅዳሜና እሁድ እንድታርፍ ስጠይቀው የተመለከተ ሲሆን፣ እሷም ከጥቂት ወራት በፊት ከባሏ እንደተፋታችና ልጆች የመከፋፈል ሁኔታው ውስብስብ እንደሆነ ለአለቃዋም ገልጻለት። በሚያሳዝን ሁኔታ ሚች ጥያቄዋን አይቀበልምና ጄፍሪም በእሷ ምክንያት በጣም ይከፋዋል። ህፃናት ሞኒተሩ ምስጋና ይግባውና ጄፍሪ የሚሽን የይለፍ ቃል ማወቅ ችሎ በኋላም የሊን የሥራ መርሃ ግብር ማስተካከል እንዲችል ወደ መደብሩ ስርዓት ለመግባትም ሲጠቀመው እናያለን። በመጨረሻ ሚዲያውና ፖሊሶች በጄፍሪ ላይ ያላቸውን ፍላጎት ሁሉ ያጣሉ። ስለዚህ በመጨረሻ በሐምሌ አራት ርችቶችን ለመመልከትም ለመውጣት ደፍሮ በማግስቱም በፈለገ ጊዜ መግባትና መውጣት እንዲችል የአደጋ ጊዜ መውጫውን መቆለፊያ ማሻሽሎ ከመደብሩ ብስክሌቶች አንዱንም እየነዳ የስልክ መስመር ያገኝና ስቲቭ ጋር ለመደወል ሲሞክር የሴት ጓደኛው ሚሼል ስልኩን አንስታ እስቲቭ ለስድስት ወራት ውል ወደ አፍጋኒስታን እንደሄደና እስከ ታህሳስ ወር ድረስ እንደማይመለስም ትናገራለች። ጄፍሪ በኮድ መልእክት ትቶለት ወደ ቤቱ ቢደውልም ነገር ግን ቤኪ ከእንጀራ አባቷ ጋር ስትዝናና ስለሰማ ለማውራት ፈርቶ፣ ታና በዝምታው ተጠራጥራ ጄፍሪ እንደሆነ ገምታ ዳግም እንዳይደውል ወይም ለፖሊስ እንደምትናገር አስፈራርታው ጄፍሪ ስልኩን ከዘጋ በኋላም እያለቀሰም ይታያል። በዚያ ምሽት ጄፍሪ ስቲቭ እስኪመለስ ድረስ ቀናትን ለመቁጠር የቀን መቁጠሪያ ሰቅሎ በጣም ከመበሳጨቱ የተነሳ መጫወቻዎቹንም መምታት ጀምሮ ማይተን ከተወሰነ ጊዜ በኋላ ጂፍሪ ሚች አንድ ሰራተኛ ከረሜላ እንደሰረቀ ሲከስ ሰምቶ ሰውየውም ትልቁን ሆዱን እንደማስረጃ ይጠቁምና ሊ ወዲያውኑ ለስራ ባልደረባዋ የተከላከለች ሲሆን፣ ጂፍሪ ግን ሰውየውን ችግር ውስጥ በመክተቱ ተከፍቶ በዚያ ምሽት የወሰደውን ከረሜላ በሙሉ መልሶም እያስቀመጠ እናየዋለን። በማግስቱ ሊ ስለ ቤተ ክርስቲያኗ የበጎ አድራጎት የምሳ ዝግጅት ለሚች ነግራው ለመጫወቻ ልገሳ የተወሰነ ነገር እንዲለግስ ተስፋ ብታደርግም ሚች ምንም እንኳን መሸጥ የማይችሉትን እቃዎች እንኳን ከመደብሩ በነፃ ለመስጠትም ፍቃደኛም አይሆንም። ሊ ከሄደች በኋላ ሚች በራሪ ወረቀቷንም ወደ ቆሻሻ መጣያው ጥሎት ለሊ እያዘነ ጄፍሪ ወደ ቤተ ክርስቲያን አንዳንድ መጫወቻዎችን ለመውሰድ ወስኖ እቃውን ውጪ ለመተው ቢሞክርም በቤተ ክርስቲያኑ አባል ታይቶ ለጠቅላላው የአምልኮ ስርዓት እንዲቆይ ይገደድና ሊ ከመዘምራን ጋርም ስትዘምር ጄፍሪ እሷን ማየትም ማቆምም አልቻለም። በኋላ ጄፍሪ የሕፃን ምግብና ከረሜላ ብቻ ሲበላ ስለነበር ጎ አድራጎት ምሳሌ ለመቆየትም ወስኖ የአካባቢው ሰዎች ስላላወቁት አዲስ የመጣ ሰው እንደሆነ አስመስሎ ራሱን ጆም ብሎ የሚያስተዋውቅና ከሊ ጋርም ለመወያየት የቻለ ሲሆን እሷም በልገሰው በጣም ተደንቃ ስለ ህይወቱ ሲጠይቁት ሚስጥራዊ ስራ ለመንግስት እንደሚሰራ አስመስሎ ስለ እሱ ማውራት እንደማይችል ነግሯቸው እነሱም ወደ ተጨማሪ የቤተ ክርስቲያን ዝግጅቶች ጋብዘውት እሱም በጣም ብቸኛ ስለነበርም ይስማማል። አላ ጄፍሪ ጥርሱን ለመቦረሽ ቢሞክርም በበላው ከረሜላ ምክንያት በጣም አሞት የጥርስ ሐኪም ለማግኘት ገንዘብ ስለሚያስፈልገው አንዳንድ የቪዲዮ ጨዋታዎችን ከመጫወቻ መደብር ሰርቆ ሸጦ ሐኪሙ ሲያክመው ጥርሱ በጣም እንደተጎዳ ነግሮት ጄፍሪ በስራ ልጆቹ እድሜ ውስጥ ያሉ ልጆች ልብሶችን መልበስ ማቆም እንዲችልም ጥሩ የአዋቂ ልብሶችንም ሲገዛ እናያለን። በሚቀጥለው የቤተ ክርስቲያን ዝግጅት ላይ ጄፍሪ ሁሉንም ሴቶች ማርኮ ቀደም ሲል ፖሊስ ሆና ትሰራ የነበረች አንዲት ሴት ይህች ትንሽ ከተማ የስለላ ክፍል እንዳላት ስትሰማ ተገርማ ስለነበር ስለዚህ ጄፍሪ በየቦታው በስውር እንደሚገኙ አሳምኗት መልሶቹ ሚስጥራዊ ናቸው በማለትም ጥያቄዎቹ ማምለጡን ቀጥሎ ከዝግጅቱ በኋላ ሊ ጄፍሪ ያ ነገር እንደሆነ ስትጠይቀው ጄፍሪ ምን እንዳልሆነ አረጋግጦላት ስለዚህ ሁለቱ እንዲገናኙ ጠይቀው ሁለቱ ለመጀመሪያ ጊዜ ለመገናኘት ወደ መናፈሻ ይሄዱና የሊ የቀድሞ ፍቅረኛም ስም ጄፍሪ ተብሎ እንደሚጠራ ሲሰማ ተገርሞ ጥሩ ጊዜ ያሳልፈውም ላበላ መሆን ስለፈለጉ ወደ ሊ ቤትም ይሄዳሉ። ከተጠናቀቀም በኋላ ሊ ስለ ሴት ልጇ ትነግረውና ጄፍሪ ሊያገኛቸው እንደሚፈልግም ይናገራል። በሳምንቱ መጨረሻ ምንም እንኳን ሊ ግንኙነታቸው ገና ስለጀመረ የቤተ ክርስቲያን ጓደኛ አድርጋ ብታስተዋውቀውም፣ ጄፍሪ ሊ ለመጠየቅ ሄዶ ሴት ልጆቿን አግኝቶ ለዲ የምትወደውን የቪዲዮ ጨዋታ እቃዎች ይሰጣትና እሷ በጣም ደስተኛ ስለሆነች አቅፋው አመስግናው፣ ሆኖም ለሊ አንዳንድ ስጦታ ለመስጠት ሲሞክር እምቢ ብለውም ወደ ክፍሏ ምሷ ትሄዳለች። ጀፍሪ የቀረው ምሽት ከዲ ጋር በመጫወት ያሳለፈ ሲሆን ይህም እንደገና አባት ሆኖ እንዲሰማውም ይረዳዋል። ሳምንታት ያልፉና ጀፍሪ ሊል መገናኘቱንም ቀጠሉ። ሁሉንም የቤተ ክርስቲያን ዝግጅቶችን እየተከታተለ ከሴት ልጆቿ ጋር ለመገናኘትም እየሞከረ ከዲ ጋር በጥሩ ሁኔታ ቢግባባም ግን ሊንዚ ሱን ችላ ማለቷን ቀጥላ የሁሉንም ቀጠሮቻቸውን ወጪ ለመሸፈን ተጨማሪ የቪዲዮ ጨዋታዎችን እየሰረቅም ይሸጣል። የመታወቅ ፍርሃት ፈጽሞም አይለየውም። ስለዚህ ጀፍሪ በሌላ ቦታ አዲስ ህይወት መጀመር ይችሉ እንደሆን ሊንስ ይጠይቃት፣ ሊ ህይወቷ እዚህ እንዳለ በማብራራትን ፈቃደኛም አልሆነችም። አንድ ምሽት ጄፍሪ በመጸዳጃ ቤት ውስጥ እየታጠበ ሳለ ድንገት ድምፅ የሰማ ሲሆን በሚያስደነግጥ ሁኔታ ሚች ከሰዓታት በኋላ በመደብር ውስጥም ቆይቶም ነበር። ልብሱ በአገናኝ መንገዱ ተሰቅሎ ነበርና ስለዚህ ሚች በቢሮ ውስጥ እስኪሆን ድረስ ጠብቆ ሊመልሳቸው ሮጦ፣ በሚያሳዝን ሁኔታ ሚች ያየውና ደንግጦ ለመደበቅም በፍጥነት ሲሮጥ ጂፍሪ የኋላውን በር ደወል በማንቃት በሚያመልጥ አስመስሎ ግን በጊዜ ወደ መደበቂያው ቦታ ተመልሶ ሲገባ እናየዋለን። ሚች ለፖሊስ ደውሎ ብዙም ሳይቆይ መኮንኖቹ መደብሩን መፈተሽም ጀምረው ለብዙ ሰዓታት እዚያ ቢቆይም ጄፍሪንም አያገኙትም። ሆኖም የደህንነት ካሜራዎቹ ሲቀዱ እንዳልነበርም አስተውለው ሚች ብዙ የቪዲዮ ጌሞች እንደጠፉባቸው ይነግራቸውና የተሻለ የደህንነት ጥበቃ እንደሚያደርግም ቃል ገብቶ ብዙም ሳይቆይ ሚዲያው ታሪኩንም ዘግቦ ነገር ግን ይህ ጄፍሪ ከሊ ጋር እንዳይገናኝና ወደ ቤተ ክርስቲያን ዝግጅቶች እንዳይሄድም አላገደውም። በምስጋና አራት ላይ የሊ ጓደኞች ስለ መጫወቻ ሱቅ ዘራፊው ስለሰሙ ስለ እሷ ደህንነት እየተጨነቁ ስራ መልቀቅ እንዳለባትም ይናገራሉ። ጄፍሪ ዘራፊው አደገኛ አይመስልም ብሎ ቢከራከርም፣ ነገር ግን ሊ ስራ መልቀቅ እንዳለባት ተስማምቶ ይህም አንዳንድ ሰዎች ሀሳቡ የተጣረሰ ሆኖም ያገኙታል። ሊ በመደብር መጸዳጃ ቤት ውስጥ ለመታጠብ የተገደደ ሰው በጣም ተቸግሮ እንደሆነ በማሰብ በእውነቱ አሳዛኝ ሁኔታ እንደሆነና መቀለድ እንደሌለባቸው ስትናገር፣ ሊንዚ ተናዳ እናቷ ከቤተሰቧ ይልቅ በስራ ቦታ ብዙ ጊዜ በማሳለፏም ነቅፋት ከአጭር ክርክር በኋላም ትሄዳለች። በማግስቱ ጄፍሪ ስቲቭ ጋር ደውሎ ሚሼል እንደገና ስልኩን አንስታ የስቲቭን መልእክት የነገረችው ሲሆን ነገሮችን ለማዘጋጀት በሚቀጥለው እሁድ እንዲገናኙም እንደነገረውም ነግረው፣ ከዚያ በኋላ ጄፍሪ ሊን እና ሊንዚን እርስ በእርስ ይቅርታ እንዲጠያየቁ ቢያሳምናቸው፣ ነገር ግን እንደገና መጨቃጨቅ ጀምረው ሊንዚ እናቷ አሁንም ስለማትፈቅድላት ከቤት መውጣት ባለመቻሏ ተናዳ ነበርና ጄፍሪ ልጅቷን መንዳት ለማስተማርም ተስማምቶ መኪና ሊገዙላትም ይሄዳሉ። በሙከራ ጊዜ ጂፍሪ በጣም በፍጥነት እየነዳ አንዳንድ አስገራሚ እንቅስቃሴዎችን በማድረግ ሴቶቹን ቢያስደንቅም ሊግን በፍርሃት ተውጣ፣ ከዚያም ሻጩን በጥሩ ሁኔታ እና በጥሬ ገንዘብ በመክፈል ሊንዚ እንድትነዳ ለማድረግ አሳምኖት ሊንዚ በጣም ብትጨነቅም ግን ደና ሆኖም ይመለሳሉ። እሁድ ቀን ጄፍሪ በመጨረሻ ከስቲቭ ጋር ተገናኝቶ ጓደኛው ተደብቆ እንደቆየና ከማንም ጋር ግንኙነት እንዳልፈጠረ ሲጠይቀው ጄፍሪም ዋሽቶት፣ ሚሼል አዲስ ፓስፖርት እንዲያወጡ ዊክ አደርግለትና ስቲቭ በአዲስ ስም ሙሉ የሐሰት የህይወት ታሪክ ፈጥሮለት ጄፍሪን ከሀገር ለማውጣት 50,000 ዶላር ቢያስፈልጋቸውም፣ ይህም በእርግጥ ገናም አልነበረውም። ለማንኛውም እሱም ገንዘቡን እንደሚያገኘው ቃል ገብቶ ከዚያ በኋላ ጄፍሪ ወደ ተለመደው መሸጫ መደብር ይነዳና በአሮጌ ዘዴዎቹ ለመግባት ጣሪያው ላይ ቢወጣም፣ ሆኖም ስሌቱ ስህተት ስለነበር ወደ ጎረቤት መደብርም ወድቆ በጣም ስለተቸገረ ወደ መሸጫ መደብሩ ለመድረስ ግድግዳውን ሰብሮ ቢገባም፣ ነገር ግን ይህ ማንቂያውንም ያስነሳል። ጄፍሪ ሽጉጥና የፖሊስ ጥይት መከላከያ ጃኬት ይዞ ለማምለጥ የፊት በሩን ለመስበር ሀውልት ምናያለን። በኋላ በመጫወቻ መደብር ውስጥ ጄፍሪ መደበቂያ ቦታውን ለመሸፈን አንዳንድ ፓነሎችን ጭኖ ከዚያም ሚች ስለሚቀጥሉት ሁለት ሳምንታት ዝርዝሮች በሰራተኞቹ ሲናገርም አዳምጦ የበዓል ጊዜው ሱቁ ብዙ ደንበኞችና ብዙ ገንዘብ የሚያገኝበት ጊዜ እንደሆነ የደህንነት ጥበቃው እንደሚሻሻል ሱቁም ቀደም ብሎ እንደሚከፈትና ዘግይቶ እንደሚዘጋ ይህም የገና ዋዜማን እንደሚጨምር፣ ስለዚህ ሚች ለሁሉም ሰው ብዙ ተጨማሪ የስራ ሰዓቶችን እንደሚሰሩ የሚያመለክት አዲስ መራ ግብርም እንዳወጣም ይነግራቸዋል። በዚያ ምሽት ጄፍሪ በዘረፋ እቅዱ ቀን ሊ በመደብር ውስጥ እንዳትሆን መራ ግብሩንም ሲያሻሽልም እናየዋለን። በማግስቱ ጄፍሪ ትልቅ የገ ናዛፍን ዛፍን በተጨማሪም ብዙ ጌጣጌጦችንና እና ስጦታዎችን ወደ ሊቢት ይዞ ሄዶ ከቤተሰቡ ጋርም ወደ ቤተ ክርስቲያኑ ሚሄዱና ሊስ ስትዘምር ሲመለከትም እምባውን መክታትም አልቻለም። በሚቀጥለው ጠዋት ጄፍሪ ጭንብሉን አድርጎ ሽጉጥ በእጁ ይዞ የመጫወቻ መደብሩን ለመዝረፍ ወጥቶ ሁሉንም ሰራተኞች ሲያስር የደህንነት ጠባቂው መሳሪያውን ለመያዝ ሲሞክር ጄፍሪ እሱን ለመዘረር ተገዶ ሰውየው ደም ስለፈሰሰው ሁሉም ሰው ደንግጦ። ከዚያም ጄፍሪ ሚች ሴፍቲ ሳጥኑን እንዲከፍት ያደርግና ከሂሳቦቹ ውስጥ ያለውን የቀለም ቦምብ እንዲያስወግድ ጠይቆት ቦምቡ በቀጥታ በሚች ፊት ላይም ቀለም ረጭቶ ጄፍሪ የገንዘብ ቦርሳውን በደና ይዞ ሲወጣ፣ አንድ ሰራተኛ ጠባቂውን በመጉዳቱ ጄፍሪን ይወቅሰውና አምቡላንስ እንደሚያስፈልገው የተናገረ ሲሆን ጄፍሪም ዘጠኛ አንዳንድ ጋር ለመደወል ለመቆየት ወስኖ ነው። ይህ መዘግየት ሊ ወደ ስራዋ እንድትመጣም አድርጓት፣ እሷን በፍጥነት ስትሸሽ፣ ስለዚህ ጀፍሪ በምትኩ ከኋላው በር አምልጦ፣ ፖሊሶች በፍጥነት ደርሰውም ጠባቂውን በጊዜው ሚያድን አሉ። በዚህ ጊዜ ምርመራው የበለጠ ጥልቅ ነው። ስለዚህ ፖሊሶች የጄፍሪ መደበቂያ ቦታ በመደብር ውስጥ አግኝተው ሊትጠየቅ እና በጭንብሉ ምክንያት ማን እንደሆነ መናገር ሳትችል ቀርታ። ይህ በእንዲህ እንዳለ ጄፍሪ ለሐሰተኛ ሰነዶችና ነገ ወደ ቬንዙዌላ ለመሄድ ለሚጠቀምባቸው የአውሮፕላን ትኬቶች ለስቲቭ ከፍሎት ስቲቭ በቴሌቪዥን ስላየው ዘረፋ ሲጠይቀው ጄፍሪ ምንም እንደማያውቅ አስመስሎ ስቲቭ ከኋላው ሊተው የሚችለው ማንኛውንም መዝገቦች ማስወገድ እንዳለበት ሲያብራራ ሚሼል ዊክ ስታደርግለትም አይተን ጄፍሪም ወደ ጥርስ ሐኪሙ ቤት ገብቶ ቤቱን ለማቃጠል ከመምረጥ ውጪ ሌላ አማራጭም አልነበረውም። በማግስቱ ጄፍሪ ወደ አውሮፕላን ማረፊያ እየነዳ ሳለ ከሊጥ ሪደር ሶት ከብዙ ማመንታት በኋላ ለመመለስም ወደ ጎን ቆሞ ሊም ለገና በዓል ራት ትጋብዘውና ጄፍሪ ለመሄድ ሲስማማም እያለቀሰም እናየዋለን። ከጥቂ ቆይታ በኋላ ጄፍሪ ስጦታዎች ይዞ ሊ ቤት ቢታይም፣ ሆኖም ይህ ወጥመድ እንደሆነ ታውቆ ብዙም ሳይቆይ ፖሊሶች እሱን ለመያዝ ከበውት፣ እሱ በፖሊስ መኪና ውስጥ ሳለ ሊ በጥፋተኝነት ስሜትም ታለቅሳለች። ጄፍሪ የ32 ዓመት እስራት ተፈርዶበት ወደ እስር ቤት ተመልሶ ተልኮ የሊ ቤተሰብን ፎቶ ከበፊቱ ቤተሰቡ አጠገብ ያስቀምጥና በቅዶቹ ሁሉ ስላደረሰው ህመምና ጉዳት ለማሰብ ብዙ ጊዜ አግኝቶ፣ ጄፍሪ በእስር ቤት ውስጥ የድጋፍ ቡድን መከታተል ጀምሮ በመጨረሻም ቤኪ ጋር እንደገና ለመደወል ችሎ እናይዋለን። ሌሎች እስረኞች እንደገና ያመልጥ እንደሆን ማወቅ ቢፈልጉም ግን ጄፍሪ ቅጣቱንም ተቀብሏል። አንድ ቀን ሊጎብኝታው እዚህ ጄፍሪም ይቅርታ ለመጠየቅ እድሉን ተጠቅሞ ሊተናዳ እንደነበረቻምና ነገር ግን አብሮ ለነበሩት ጊዜ ሁሉ አመስጋኝ እንደሆነችም ተናግራ በቁጥጥር ስር መዋሉ ውስጥ ላላት ሚና ይቅርታ ጠይቀውና እርስ በእርሳቸውም ይጠቃቀፋሉ። ፊልምም በእውነተኛ ታሪክ ላይ የተመሰረተ ሲሆን ጄፍሪ ማንቸስተር በ2009ና በ2017 ሁለት ጊዜ ለማምረጥ ሞክሮም ነበር ሊያሁን እንደገና አግብታ ጄፍሪንም እየመጣች የምትጎበኘው ሲሆን ጄፍሪ በ2036 ለምህረት ብቁ ይሆናልና በዚህ ጊዜ በእስር ቤት ቤተ መጻሕፍት ባለሙያ ሆኖ እንደሚሰራም እያሳወቀን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።